ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። አሁንም በቫይራል ቪዲዮ ነው የተመለሰው። አንድ የህንድ ቪዲዮ አግኝተናል እና ታን የሆኑ ላይክ በፀሐይ የጠቆረ አካላችሁ ፓርት ላይ በሙሉ መጠቀም ይቻል። እግር ሊሆን ይችላል፣ እጅ ሊሆን ይችላል፣ ፊት ሊሆን ይችላል። የሚመጣን ቦታዎች ፀሐይ በጣም ዳሜጅ የሚያደርገው አለ አደለ? ቆር የሚያደርገው እንደዛ ባደረገበት ሰዓት ቤት በገባን ጊዜ ያንን የፀሐይ ታን ያደረገንን ፈታ ለማድረግ ቤት ውስጥ ባለ ነገር ምን ተጠቅመን እንደዛ አይነት ውጤት ማግኘት እንችላለን የሚለው ይዘንላችሁ መጠናል። እንሞክረዋለን። ያው ሊሰራም ላይሰራም ይችላል። ያው እንግዲህ ላይ እንደምታውቁት ትክክለኛ ሪቪውን ነው የምንሰጣችሁ እዚህ ጋር። ዛሬ አዲስ ነው የምንሞክረው። ሞክረን አናውቅም ከዚህ በፊት። በምንድን ነው የሚሰራው ውህዱ? በእርድ፣ ቡና፣ ማር፣ ወተት እና ሎሚ። እነዚህ ነው የሚያደባልቋቸው። እና እርዱን ጠቆር ስቲል ብራውን ዳርክ እስከሚሆን ድረስ ዱቄቱን ትቆሉታላችሁ። ቆልተው ነው አንድ ላይ አዋህደናቸዋል። ሁለት ማንኪያ እርድ ነው የሆነው። አዎ ሁለት ማንኪያ እርድ፣ አንድ ማንኪያ ማር፣ አራት ማንኪያ ቡና እና አራት ማንኪያ ወተት ወተት እና ትንሽ ጠብታዎችን ሎሚ ነው የሚደረገው። ሎሚ አዎ ልክ ድራፕ ነው የሚሆነው ሎሚው። ሶ እንግዲህ ኦልሬዲ ሰርተነዋል። እንሞክረዋለን። ተከታተሉ እስኪ ሪዛልቱን አብራችሁ ታያላችሁ። ግድፊታችን እንደዚህ ነው የሚመስለው፣ ነገር ሳይጠቀም መጀመሪያ ያለምንም ምንም፣ ከተጠቀምብን በኋላ ደግሞ ምን ያክል ልዩነት አለው የሚለውን አብራችሁን ታዩታላችሁ ማለት ነው እንጀምርና ቡና ያለበት ነገር ምንም ቢሆን አሽቶ ማስፈቀቅ ነው እንግዲህ ከአምስት ደቂቃ ቆይተናል። ተመልሰናል። አይ ለሚያምር ይመስላል። ቱሜር እኮ የተመሬ እኮ ኢፌክት ነው መሰለኝ። በጣም በቃ ኧረ ግን ግሎው ያደርጋላል ተቀባሽ በቃ አይ አሪፍ ነው። ይሄ ብትሞክሩት ከምንለው ውስጥ ነው። ቡና ስላለው ቡና ያለበት ነገር በሙሉ ጥሩ ይመስለኛል። አይ ቲንክ ሶ ይመስለኛል። ሞር ኤፌክት ያመጣ፣ ግን ተርመሪኩ ራሱ ኤፌክት አለው እኮ የሎ የማር አዎ፣ ብቻ አድርጋ። አይ ቲንክ አሪፍ ነው። ቢሞከር ከምንለው መሃል ነው። ሞክሩት ሞክሩት። ነው፣ አሪፍ ነው፣ አሪፍ ነው። ያ ኤፌክቱ በጣም አዎ፣ በአንድ ቀን የሚታይ አይነት ነው ያው የሆነ አጋጣሚ የሆነ ቦታ ለመሄድ በቃ ፏ ብሎ ለመውጣት ሲፈልግ ማዘገጃ የተወሰደች አንድ ደቂቃ ቢሆን ነው። ሁሉም ደግሞ ስለሚገኝ ፍሪጅ ክፍት ወተት፣ ሎሚው ምኑም እዛው ስለሆነ ከሀያ ደቂቃ ይበለጠ አይደለም የሚወስደና፣ ሰላሳ ደቂቃ ላለው ሰው ወጦ ለመሄድ ልብሱ ምኑን እስኪመራረጥ ድረስ ተቀባብቶ ምናምን ቃሴን ለብሶ ምን ከመለበሱ በፊት ጥሩ ልብስ ለብሶ ይወጣ። በቃ ሜካ- ምን ምን የሌለው ግን እንደዚህ ፏ ብለው መውጣት ይቻላል። አዎ፣ ያሳምራሉ። አይ፣ ደስ ይላል። ቆንጆ ነው። አይ፣ ለቆዳ እንኳን ጥሩ ነው። አዎ፣ ለስላሴም አለው። ይክ ኤፌክቱ ደስ ይላል። ለጠው ለስላሴው ግሎው ያምራል፣ ግሎው ያምራል። ሌላ ደግሞ ከለርሽ እራሱ ያሳምራል። አዎ አይ ቆንጆ ነው። ይሄን ሞክሩ፣ ሞክሩት ሞክሩትና አስተያየት ስጡ። በሌላ ቪዲዮ እስከሚገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ናት።